ዑመሩ ላየራና ዑመር እኮ በያየን የዑመር ጌታ እኮ ያየን አላለች። ይህች ደግ ሴት ዑመር ሰሟት። ይች እንግር ቤቱ ምልክት አድርጉልኛሉና፣ ቤታቸው ገብቶ እስቲ ማነው ጀግና፣ አንድ እች ልጅ አግኝቻለሁ ሚያገባት። ጸጉራቸው እነዚህ ቁልል ያደረጉት እዚህ ላይ ሰንሰለት አለ፣ ዙሪያቸው ዝቅ ብለዋል። ምንም ሙስሊም ናቸው ብዬ አልገመጥኳቸው። በሚያጅብ ሁኔታ ወረዱና ከቀኝና ከግራ ይዘው

እኛ ፀሐይ ሲያቃጥለን እሱ ጋር ደመና ነበር አላት። ማይሰራ አላ ነቢ ሰለላሁ ዐለይሂ ወሰለም ነብይ ከሆኑ በኋላ ሲናገሩ ይህ ጉዳይ መላእክቶች ነበር ጥራ ጥላ ያደረጉላቸው። መሐመድ እኮ ዘረ ቆራጣ ሆነ። በቃ ወንድ ልጆቹ በአጠቃላይ በልጅነት ሞቱ። የእሱን ስልጣን የእሱን ዘር የሚያስቀጥል የለም ብሎ ረሱሉ ላይ አላገጡ። አላህ አሁንም ቁርአን አወረደ ነብዩን እያስናና። ኢና አጠይናከል ከውሳ

እሳቸውን ሰድባል፣ እሳቸውን ታቋሸሻለህ። ወላሂ የሚበቀለው ማን ነው? አላህ ነው። እንደ ሙስሊም ግን እኛም ቆስለናል። የእንደዚህ አይነት ተግባር የሚያደርጉ አካላት እስከ መጨረሻ ተጉዘን ለፍርድ ሊቀርብ ይገባል። የሚገባቸውን ቅጣት ሊያገኙ ይገባል። በዚህ ላይ ድርድር በሁሉም ሙስሊም ልብ ላይ ያሉት ረሱሉን ሰለላሁ ዐለይሂ ወሰለም መስደብ፣ ማንቋሸሽ ወላሂ ትልቁ ዋጋ ያስከፍላል። ዲን የለውም ብለን የምናስበው ወንድም ዲን የላትም ብለን የምናስባት እህት፣ ይቆረቁራታል፣ ይሰማታል፣ ይሰማል። እኔ አንድ ጊዜ አንድች እህት ኒቃብ ለብሳ የታክሲ ረዳት ይሰድባታል። በሚሰድባት ሰዓት ከተጣላሁ ቀድሜ ከወረድኩ እች እህቴ ካልወረደች አዛ ሊያረጋት ነው። በቃ ከዚህ ረዳት ጋር ሂሳብ የምተሳሰበው እች እህቴ ስትወርድ ነው ብዬ ጠበቁ። ወራጅ ብላ ስትወርድ እኔም ስወርድ ምንም ደግሞ ያልጠበኳቸው ወንድሞች ፀጉራቸው እንደዚህ ቁልል ያደረጉት፣ እዚህ ላይ ሰንሰለት አለ፣ ሱሪያቸው ዝቅ ብለዋል። ምንም ሙስሊም ናቸው ብዬ አልገመትኳቸው። በሚያጅብ ሁኔታ ወረዱና ከቀኝና ከግራ ይዘው

ከነብይነት በፊት ራሱ በምን ይታወቃሉ? በአማና አደራ ጠባቂነታቸው እጅጉን ልዩ ነበር። ኸዲጃ رضی الله عنها ነብዩን صلى الله عليه وسلم ስትቀጥራቸው ታማኝነታቸውን አውቃሉ። ለማንም ያለቀቀችውን በጀት ለነብዩ ለቀቀች። ነቢዩ صلى الله عليه وسلم አትርፈው ሽጠው ለውጠው አመጡ። ልዩ ትርፍ ይዘው መጡ። አማናቸውን ጠበቁ። መይሰራ የሚባል አገልጋይ ነበራት። ዲጃ ተአምር ነግራት ጀምር እኛ ፀሐይ ሲያቃጥለን እሱጋ ዳመና ነበር አላት። መይሰራ ላ ነቢ ስላ ስለም ከነቢይ ሆኑ በኋላ ሲናገሩ ጉዳይ መላእክቶች ነበር ጥራ ጥላ ያደረጉላቸው። አላህ እንዲህ ነው ተንከባክባ አላ ያሳደጋቸው የተንከባከባቸው። በዚህ ኢብራሂም የሚባል ልጅ ነበራቸው። በልጅነቱ ሞተ። በልጅነቱ ሲሞት ቁረይሾቹ አሁን ምላሳቸውን እንደዚሁ ዘረኩት። መሐመድ እኮ ዘረ ቆራጣ ሆነ በቃ ወንድ ልጆቹ በአጠቃላይ በልጅነት ሞቱ። የእሱን ስልጣን፣ የእሱን ዘር የሚያስቀጥል የለም ብሎ ረሱሉ ላይ አላገጡ። አላህ አሁንም ቁርአን አውረድ ነቢዩን እያስናና ኢና አጠይናከል ከውሰር እኛ ላንተ

ለትዳር ፈለገቻቸው ኸዲጃ ነቢዩን ከማግባቷ በፊት ሁለት ባሎችን አግብታለች ከአም በኋላ ወንድ የሚባል አልፈልግም ብላለች የመካ መኳንንቶች አቡ ለሃብ በሉት አቡ ሱፊያን አቡ ጃል የመሳሰሉት ለጋብቻ ቢጠይቋት እምቢ ብላለች ነቢዩን ግን ወደደች በምን በስብዕናቸው በስነ ምግባራቸው ታማኝነታቸው ትሁትነታቸው አዛኝነታቸውን አየቻ ግን ሴት ናት እንዴት ትግለጽ? ፍቅሯል። ነፊሳ የምትባል ጓደኛ ነበረቻት ይላሉ የሲራ ጸሐፊዎች። እች ሴት ስትመጣ እንደው እባክሽ አንድ ሰው እኮ ውስጥ ገባ አለች። ሀዲጃ አንቺ ልብ ውስጥ ወንድ ገባ? አዎ። ማን ነው? ሙሐመድ። ሙሐመድ? አዎ። የአስን ምግባሩ ላይ ደረሰ? አዎ። በቃ ለኔት ሆኔ ጨርሰዋል ማለች። አንድ ሸኽ ይህን ክታብ እያስቀሩን ረውዳ ረውዶት ላኗዋር እያስቀሩን ታላቁ ዓሊም ሸክ መሐመድ ዘይን ዘህረዲን የዛሬ አስራ ምናምን ዓመት ያላገባችሁ ወጣቶች ወንድሞች እንደው ፈልጉ እህቶቻችሁን አማክሬሉ ይሉ ነበር። በእነሱ በኩል ፈልጉ። ነፊሳ የምትባሉ ሴት የከዲጃ ጓደኛ ረሱል ስ ለም ጋር መጣች። መሐመድ እንዴት ነ ስራ ጀመርካሉ? እንዴት ነው ታዳ ትዳር ሚዲያ አይታሰብም ወይ ትዳር ነገር እንዴት ገና የመጀመሪያዬ ነው። እንደ እንደና ከዲጃ የመሳሰሉ ቢገኙ ከዲጃ፣ ከዛ በፊት ሁሉንም እንቢ እንዳለች ስለሚያውቁ እንደነሱ ሜት ይገኛል? አይሆንም፣ ሚሆን ነገር አይደለም። እንደ አንተ እሺ በል እንጂ ከዲጃ፣ ለእኔ የተወልኝ እኔ አሳምናታለሁ አለች። ነቢዩን የፈለገች ማናት? ከዲጃ ናታ። ግን ነፊሳ ሄደችና ይህን ብላ ከዲጃ ጋርም አልሄደችም። የነቢዩን ግቢ አካባቢ ሁለት ዞር ዞር አለችና

ነቢዩን እንዴት ገለጻቸው? ነጃሺ ጋር ቀርቦ ለምንድን ነው ሙሐመድ ወደ እኔ ላካችሁ? አላቸው። ዓለይሂ ሰላት ወሰላም። አይ ሙሐመድማ እዛ እውነተኛ ንጉስ አለ ማንም ማይበደል ብን ላላከ ነው። መካዎች ደሞ ቁረይሾች ደግሞ እነዚህን ሰሃቦች የሚመልሱ ወጣቶችን ልከው ነበር፣ ኢሳ ላይ ምናምን የተለያዩ ነገር የሚቀጥፉ ምናምን እያሉ ስም የሚያጠፉ ማለት ነው

የነቢያቶች መገለጫ ባህሪ ይሄ ነው። አልሰለበም ነብዩ በዚህ ይታወቁ ነበር። ይሄን ያህል ይሄን ካልን አማናውን ወደኛ እናምጣ። እኛና አማና የትና የትነ። መግቢያ ላይ እንዳልኩት ሰላታችን አማና ነው። ሁለት አይነት አማና አለ። የኢባዳ አይነቶች አማና አሉ። እንደዚሁም ደግሞ ከሰው ጋር ያለና የሰውነት አካላችን አማና አለ። የሰላት አማና አለ። የጾም አማና አለ። የዘካ አማና አለ። ስለዚህ ሚስት አማና ናት። አስተማሪዎች ስታስተምሩ የምታስተምሯቸው ተማሪዎች አማና ናቸው። በአማና ፔሬዱን፣ ክፍለ ጊዜውን በአግባቡ መወጣት የሆነ ጉዳይ አለብን። እንዲህ ላ አማና ነው። ወላጅ ገንዘብ ከፍሎ ከሆነ ያ ገንዘብ አማና ነው። ልክ ቅድም ስራ ላይ እንዳልቋቸው ሁለት ሰዓት መገባት ካለበት አራት ሰዓት የምትገባ ከሆነ አይሆንም። የህክምና ባለሙያዎች አማና ነው ሕክምናቸው። ይህ ሰው በእናንተ እጅ ተይዞ ራሱን በማቅበት ሰዓት አማና መጠበቅ፣ አስፈላጊውን ሕክምና ማድረግ አማና መጠበቅ፣ ጆሮ ታሞ አይኑን አለማከም ማለት ነው። የሆነ ደም ከተፈለገ ሌላ የደም አይነቶችን አለማስ አማና መወጣት፣ ኃላፊነት ንግድ ላይ ያለ ሰው አማና አለበት። ነቢዩ ሰላ ሰለም በአንድ ወቅት አንዱ ነጋዴ ጋር እያለፉ ባሉበት ሰዓት የሆነ እንደ ገብስ ነገር ነው እንደ ስንዴ ነገር ልኬ ስንት ነው ብለው እጃቸውን ሲከቱ ከላይ ደረቅ ነው፣ ከውስጥ ደግሞ ውሃ ነው የበሰበሰ። እጃቸውን ሲገቱ ያንን አገኙበት። ፈወጀደሁ መብሉ ለን የበሰበሰውን አገኙት። ፈቃለ ለሁ ማ ሃዛ ያ ሳሂበ ጣአም አንተ እዚህ እህል ባለቤት ምንድን ነው ያሉት

ያታለለ ከኔ አይደለም አሉ ነቢዩ። ንግድ ስትነግድ የጃፓኑን ቱርክ ነው ብለ የቻይናውን የጣሊያን ነው ብለ ባጅ የሆን ነገር አድርገ ምትሆን ኮን አይሆነ ሐራም ነው አማና እያወደልክ ነው። ነገው መልቅያማ እጅና እግር ይመሰክራል። እኔ አደልኩ እንዴ እኔ አደለው እንዴላል እጅ የቻይናውን ጃፓን ብዬ ቱርክ ብዬ የሸኩ ብሎ ይመሰክራል። ዛሬ ሰዎች ማያቁት ይሆናል አንተ ግን አውቀዋል! አማና ነው በቃ ያ ሰው አንተን አምኖ መጥቷል። በአማና ልትወጣ ይገባል። አማና ሲኖርህ ንግድ የተባረከ ይሆናል። የተሳካ ሕያት ትኖራለህ። ዑመር ওমর ኢብኑል ኸጣብ ወተትና ውሃን እንዳትቀላቅሉ አሉ። ባንድ ወቅት አዋጅ አወጁ። ይህን አውጆ ሲሄዱ አንዲት እናት ለልጇ ወተቱ ላይ ውሃ ጨምሪ በዛ እንዲላለች። አሃ ቅድም እኮ አሚራል ሙእሚኒን

ደጋጎች እንደዚህ ነበሩ። ሳሊህ ሲያገኘው በቃ አንድ ቀን እኮ ዑመር አኩርፎ ነበር። አቡበከርና ዑስማን በምን ሀፍሳን ሀፍሳን አግቡልኝ አሉ፣ ጠየቁ። ልጃቸው ዑስማንም ዝም አሉ፣ አቡበከርም መልስ አልሰጠም። ዑመር እንዴት ልጄን ብያችሁ እንቢ ትላላችሁ ብሎ ቅር ተሰኘው። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ሀፍሳን ሲያገቡ ሲያችው የዛ የተናገሩ እነማን እነ ዑስማን። አንድ ቀን ሀፍሳን ሲያወሷ ስለ ሰማን ለዚህ ነው ነብዩ ፈልገዋታል ብለን ዝም ያለው። አይ እንዲህ ብለዋል ማለቱ ደግሞ የነብዩ ምስጢር ነው፣ እና ለዛ ብለን ነው ዝም ነው አሉ ስንጠየቅ አሉ። ማን ዑመርም፣ ማነው አቡበከርም፣ ዑስማን አማራ መጠበቅ የመጨረሻው ለትነት አቃልጋ ሰዓት ረፍቷዋል ሚስጥር መጠበቅ ቅድም እንዳልኳችሁ ምንድን ነው? አማና ነው። ነቢዩ ሰለም ምን አሉ? ኢዛ ሐደሰ ረጁሉ ቢል ሐዲስ አንድ ሰው ከጓደኛው ጋር አንድችን ወሬ ካወራ መ እልተፈተ ከዛ ዞር ብሎ ከሄደ ፈሂየ አማና አማና ነው። ጓደኛውን ነገር ነገረ አማና ነው። ዝም ሚስጥሩን መጠበቅ ዛሬ አላህ ይሆነ ስልክ ስናወራ ሪከርድ እናደርገዋለን ላውድ ስፒከር እንደዛ እናደርጋለን። አንተን አስቦ ሲያወራ እስቲ ስሙት ስ ምናምለ ለማ አማና አምኖ አል አምኖ ሆኖ እኮ ያወራ። ስለዚህ ላውድ ስፒከር አርጋ እሱ እናወራ ሪከርድ ማድረግ የሆን ነገር እሱ ላይ እንትን አማና አማና። የመጨረሻው አማናን ማበላሸት የንፍቅና ምልክት ነው። ነቢዩ ሰለላሁ ዓለይሂ ወሰለም በሐዲስ ላይ ምን አሉ? አያቱ ልሙናፊቅ ሰላስ የንፍቅና የሙናፊቅ ምልክት ሶስት ናቸው። ኢዛ ሐደፈ ከዘብ ሙናፊቅ ሲናገር ይዋሻል፣ ወኢዛ ዋዓደ አክለፍ ቃል ከገባ ቃል ኪዳኑን ያፈርዛል፣ ወኢዘ ህቱሚና ኸዋን ሲታመን ይክዳል። ሲታመን ይክዳል። አማናን አለመጠበቅ ምንድን ነው? የንፍቅና ምልክት ነው። ስለዚህ ሰው አደራ ገንዘብ አንተ ጋር ከሰጠ ቀደምቶች እኮ ገንዘቡን ጭምር አይቀይሩትም ይባላል። ግልጽ ነው። ለምሳሌ እንደ ዘመናችን ቋንቋ ባለ ሁለት መቶ ብር ድፍን አለ አይደል፣ ዝርዝር አለ፣ መቶ መቶ ብር አለ። ሲቀመጥ ያችን ሁለት መቶ ብር ድፍና አድር እንደ እንደ ተቀመጠው ነበር የሚሰጡት ይባላል። ይህን ያህል ነበሩ እኛ ጋ አማና ተቀምጦ ነገ ሲመጣ ነች አስቀምጥከው እኔ ጋ ተሳስተሃል እንላለን። አንድ እህታችን ውጪ ለፍታ ደክ ማመን ብላ አባቴ ጋ ብላ ስትልቅ ወንድሜ ጋ ብላ፣ አጎቴ ጋ ዘመድ አዝማድ ብላ አማና አስቀምጡልኝ ይህን ገንዘቤ የሆን ነገር ወይ መሬት ብዙና እንዲቤት ስሩልኝ እንዲያርጉልኝ ብላ አማና ስታስቀምጥ ስትልክ ነገ መታ እንደ ሀገሬም አረፍ ልበል ያለችው ያለው ያለች ገንዘብ የሆን ነገር ልስራበት ስትል አባት ስታይ ከታ መጣሽ መቼ ሰጠች? ወንድም እንደዛ ይላታል፣ አጎትም እንደዛ ይላታል። ይክዷታል። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ደካማ ሴት ሐቅ መነካት ዛቻን ዝቷል።

ይህን ትምህርት አስተምሬ ሆነ ሚዲያ ላይ ሲለቀቅ፣ ደወለች በኢሞ በሚባል ነገር። ማን ነግሮን እኔን ነገር የተናገርኩ አለች። የሚታየው ነገር ስለሆነ አልኳት፣ ወላሂ የኔና የእህቴ ታሪክ ነዋ። ቤተሰቦቻችን ጉድ አደረጉ። እህቴ በቃ በአላህ ፍቃድ ነው እንደው የዳነችው እንጂ ራሷን ስታ ራሷን አታውቅም ነበር። ይሄን ያህል ደረጃ አማና መጠበቅ፣ አማና በእስላም ትልቅ ቦታ አለው። አማና የሌለው ሰው ኢማን የለውም ተብሏል። ቃል ኪዳኑ ማይሞላ ሰው ቃል ኪዳኑ የማይፈጽም ሰው ዲን የለውም ተብሏል። ስለዚህ አማና ልንጠብቅ ነገው መልቅያማ መልካም ነገር አላህ እንዲለግሰን እያልኩኝ የዛሬ ፕሮግራም በዚህ ያጠናቅቃለሁ። ጥሩ ከተናገርኩኝ ከአላህ ዘንድ ነው። ከተሳሳትኩም ከነፍሴና ከሼጣን ነው። አላህ ስብሓነው ተዓላ እዚሁ የተከበረ ቤት እንደዚሁ እንደሰበሰበን ነገም ጀነት አልፍርዶስ እንደዚህ ሰብስበን መጨረሻችን አላህ ያሳምርልን። ያሰብነውን ኸይር ነገር ማጠቃላይ አላህ ያሳካልን። ጭንቀታችንን አላህ ያስወግድልን።

የሞቱብንን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ የጠብቃቸው። የነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ወዳጅ አላህ ያድርገን። እንደው መንገዳቸውን ይዘን ፈለጋቸውን ተከትለን ነገ ሐውዳቸውን የምንጠጣ አላህ ያድርገን። በነቢዩ ክብር ላይ እንደፈለገ ቢሆን ያ አላህ አላህ የቅጣት አለንገው በሱ ላይ አላህ ያድርግበት፣ በሱ ላይ አላህ ያድርግበት። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው፣ ነጃ ይበላቸው። ፍልስጤም ያሉት ወንድሞቻችን አላህ ይድረስላቸው።